መጽሐፍ ሲናገር ሁሉን በጊዜ ውብ አድርጎ ሰራ እግዚአብሔር። የጊዜ አምላክ እግዚአብሔር በገዛ ጊዜው ሲመጣ በሱ ስራ ውስጥ ያለፉ ነገሮች ሁሉ ውበት አላቸው። ነገር ግን በሕይወታችን አንዳንድ ጉዳዮች ረጅም ዘመን ረጅም ወራትን ሲወስድ ነገሩ እንዳሰብ ነው የማይሆን የማይከናወን ይመስላል። ታውቃላችሁ በሕይወታችን የምንወስዳቸው የጊዜ ዘመቶች ልንወልዳቸው ባረገዝናቸው ነገሮች ይወሰናል። ምን ማለት መሰላችሁ? ያረገዝነው ነገር ከእግዚአብሔር የተቀበልነው በልባችን ውስጥ የሰወርነው ነገር የመውለጃ ዘመኑን የመውለጃ ጊዜውን ማተር ያደርጋል። መጽሐፍ ቅዱሳችን ላይ ትዝ ይላቸዋል። ሀናና ፍናና ፍናና በየዓመቱ ወይም በተገቢ ሁኔታ ልጆችን በመውለድ ሀና እጅግ አድርጋ ታስጨንቃት፣ በሀናም ላይ የማላገጥን ቃል ታወጣባት ነበረ። ፍናና የመውለድ ችግር የለባትም፣ እጅግ ብዙ ቁጥር ወልዳለች። በመውለድ ጉዳይ በእግዚአብሔር ፊት የምትቆምበት ጉዳይ አልነበራት። ሀና ግን ሁልጊዜ ወደ ሺሎ በሄደች ቁጥር በልጅ ጉዳይ በእግዚአብሔር ፊት እንዳለቀሰች የእግዚአብሔርን ፊት እንዳሻች ነበረ። አዎ ሀና በብዙ የእግዚአብሔር ፊት መሻትና መፈለግ አንድ ልጅ ወለደች። የሚገርመው ግን ባለብዙ ቁጥሯ ፍናና ከወለደቻቸው ልጆች አንድ ልጅ በረጅም እድሜ ቆይታ የወለደችው ሀና ለእግዚአብሔር የጊዜው ሀሳብ መልስ የሚሆን ለትውልዱ እረፍትን የሚያመጣ ይዛ መጣች። ምን ማለት ነው? የቆየችበት የመውለጃ ዘመኗ ያረገዘችውን የልጁን ኳሊቲ ማተር ያደርግ ነበር። ለአንድ ሰው እንደዚህ ማለት ፈልጋለን። አንዳንዶች በቶሎ በፍጥነት በህይወታቸው ነገር ተወልዶ እናያለን። አንዳንዶች ደግሞ ረጅም ዘመናትን ጉዳዮች ሲቆዩ እናያለን። እንዲህ ልበላችሁ፣ ያረገዛችሁት ነገር የምትወልዱበትን እድሜ ማተር ያደርገዋልና ቶሎ ቶሎ እየወለዱ ባሉ ሰዎች ልባችሁ አይድክም፤ ምክንያቱም እነሱም የወለዱት በፍጥነትና በጊዜ ከሆነ ያረገዙት ነገር ማንነት ነው። በህይወታችሁ ኳሊቲ ያለው በትውልድ መሃል ተጽዕኖ ያለው ለእግዚአብሔር የወቅት መልስ መሆን የሚችል ጉዳይ ከሆነ የተረገዘው እግዚአብሔር በወሰነው ጊዜ ይወለዳል። ስለዚህ ሁሉን በጊዜ ውብ አድርጎ ሰራው እንደሚለው ልክ እንደዚሁ በህይወታችን ላይ የእግዚአብሔር ውበት የታየበት ነገር ይገለጣል። የመጨረሻ ልበላችሁ፣ የምትወልዱበት የጊዜ ርዝማኔ ያረገዛችሁትን ነገር ኳሊቲ ይወስነዋል። አወዳችሁ አለው ተባርኩ?